ካሮት ለጤናችሁ የሚሰጣችሁን እጅግ በጣም አስደናቂ ጥቅሞችን በዚህ ቪዲዮ ላይ እነግራችኋለሁኝ። እንዲሁም ደግሞ ካሮትን ሲመገቡ ጥንቃቄ ማድረግ ያለባቸውና አመጋገባቸውን መጠንቀቅ ወይም ደግሞ በመጠኑ ማድረግ ያለባቸው ሰዎች ምን አይነት ሰዎች ናቸው የሚለውን በዚህ ቪዲዮ ላይ ጠቆም የማደርጋችሁ ይሆናል ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም ማስተምሩልኝ ይላለሁኝ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጥታ ወደ ጤና ትምህርቱ የማልፍ ይሆናል። ካሮት በንጥረ ነገር የበለጸገ እናም እጅግ በጣም በርካታ የጤና ጠቀሜታዎች ያሉት የስር አትክልት ነው። በቅድሚያ ካሮት የሚሰጣችሁን አስደናቂ ጥቅሞችን ልንገራችሁ። አንደኛ ካሮት ለአይን ጤንነት ጠቃሚ ነው። ካሮት ለእይታ እናም ለአይን ጤና አስፈላጊ በሆነው የቫይታሚን ኤ ጥሩ ምንጭ ነው። ቫይታሚን ኤ በተጨማሪም ከእድሜ ጋር ተዛማጅነት ያላቸውን የማኪውላር ዲጀነሬሽን እናም የአይን ሞራ ግርዶሽን ይከላከላል። ሁለተኛ ካሮት አንቲ ኦክሲዳንትን ያቀርባል። ካሮቶች ከኦክሳይድ ጭንቀት ወይም ደግሞ እስትረስና ከእብጠት ወይም ደግሞ ከኢንፍላሜሽን የሚከላከሉ እንደ ቤታ ካሮቲን፣ ሉቲን፣ ዛክስታንቲን እናም ሊኮፔን ያሉ የተለያዩ አንቲ ኦክሲዳንቶችን በውስጡ ይዟል። አንቲ ኦክሲዳንትስ ደግሞ እንደ ካንሰር፣ የልብና የደንቧንቧ በሽታ እናም የስኳር በሽታ ያሉ ስር የሰደዱ በሽታዎችን አደጋን ሊቀንስ ይችላል ማለት ነው። ሶስተኛ ካሮት ጤናማ ልብን ይደግፋል። ካሮት የደም ግፊትንናም የኮሌስትሮል መጠንን ለመቀነስ ይረዳል። ይህም የልብ መምናም ስትሮክን ለመከላከል ጠቃሚ ነው። በካሮት ውስጥ ያሉት ፋይበር፣ ፖታሲየም እናም አንቲኦክሲዳንትስ ለልብ ጤና አስተዋጽኦ ያደርጋሉ። አራተኛ ካሮት ጤናማ ጥርስናም ድድ እንዲኖረን ይረዳል። ካሮት ምራቅ እንዲመረት ከማስቻሉም በላይ ከጥርሶች ላይ ንጣፎችን ወይም ደግሞ ፕላክንና የምግብ ቅንጣቶችንም ለማስወገድ ይረዳል። እንደ ካልሽየምና ፎስፈረስ ያሉ ንጥረ ነገሮችን ይይዛል። ይህም ኢንዛይምን ያጠናክራልና የጥርስ መበስበስን ይከላከላል። አምስተኛ ካሮት ቁስሎችንም ለማከም ይረዳል። ካሮት ቁስሎችን፣ ቃጠሎዎችንና የቆዳ በሽታዎችን ለማከም እንደ ባህላዊ መድኃኒትነትም ያገለግላል። በካሮት ውስጥ የሚገኙት ቫይታሚን ኤ እናም ቤታ ካሮቲን ቁስልን ለመፈወስ እናም የቆዳ እድሳትንም ያበረታታሉ። ካሮት ኢንፌክሽንን ለመከላከል እናም እብጠትን የሚቀንስ ጸረ ባክቴሪያ እናም ጸረ ብግነት አንቲ ኢንፍላማቶሪ ማለት ነው ባህርያት አላቸው። ስድስተኛ ካሮት የአእምሮ ጤናንናም የእውቀት ወይም የኮንግኒቲቭ ተግባርን ያሻሽላል። ካሮት አንጎልን ከኦክሳይድ ውጥረት ወይም ደግሞ ስትረስ እና ከኒውሮ ዲጀነሬሽን በመጠበቅ የማስታወስ የመማርናም የግንዛቤ ስራን ያሳድጋል። በካሮት ውስጥ የሚገኙት አንቲ ኦክሲዳንቶችናም ፋይቶኬሚካሎች በስሜት በተነሳሽነትናም ግንዛቤ ውስጥ የሚሳተፉ የነርቭ አስተላላፊዎችንና ከአእምሮ የተገኘ ኒውሮትሮፊክ ፋክተር እንቅስቃሴን ሊያስተካክሉ ይችላሉ። በአጠቃላይ የአእምሮ ጤናን እናም የእውቀት ወይም የኮግኒቲቭ ተግባርን ለማሻሻል ይረዳል። ሰባተኛ ካሮት ካንሰርንም ይዋጋል። ካሮት የእጢ ሴሎችን እድገትና ስርጭትን በመክታት የጸረ ነቀርሳ ተጽዕኖ አለው። በካሮት ውስጥ የሚገኙት አንቲኦክሲዳንትስና ፋይቶኬሚካል ንጥረ ነገሮች በሽታ የመከላከል ስርዓትን ሊያስተካክሉ እናም በካንሰር ህዋሳት ውስጥ አፖፕቶሲስን ወይም ደግሞ የህዋስ ሞትን ሊያስከትሉ ይችላሉ። በዚያ አማካኝነት ካንሰርን ለመዋጋት ይረዳል። ስምንተኛ፣ ካሮት የምግብ መፈጨትን ይደግፋል። ካሮት በፋይበር የበለጸገ ሲሆን ፋይበር ደግሞ የአንጀት እንቅስቃሴን ያሻሽላል እናም የሆድ ድርቀትን ይከላከላል። በተጨማሪም ፋይበር በአንጀት ውስጥ የሚገኙትን ጠቃሚ ባክቴሪያዎችን መመገብ ይችላል። ይህም የምግብ መፈጨትንናም የበሽታ መከላከያዎችን ያሻሽላል። ካሮት በግላይሲሚክ ኢንዴክስ ዝቅተኛ ነው። ይህም ማለት ከተመገባችሁት በኋላ በደም ውስጥ ያለው የስኳር መጠን እንዲጨምር አያደርግም ማለት ነው። ዘጠነኛ ካሮት የወጣትነት እድሜንናም ጤናማ ቆዳን ይጠብቃል። ካሮቶች የእርጅና ምልክቶችን ለማዘግየት እናም ቆዳችሁ ጤናማ እናም ብሩህ እንዲሆን ይረዳል። በካሮት ውስጥ የሚገኙት ቫይታሚን ኤ እናም ቤታ ካሮቲን ቆዳን ከፀሐይ ጉዳት ይከላከላሉ እንዲሁም የቆዳ መሸብሸብንም ይከላከላል። ካሮቶች ለኮላጅን ውህደት እናም ለቆዳ የመለጠጥ መጠን የሚያስፈልገውን ቫይታሚን ሲን ይይዛሉ። አስረኛ ካሮት የክብደት መጠንን ለመጠበቅም ይረዳል። ካሮት በካሎሪ ዝቅተኛ እናም በውሃ እናም በፋይበር የበለጸገ ሲሆን ይህም የመጥገብ ስሜት እንዲሰማን እናም የምግብ ፍላጎትን እንዲቀንስ ይረዳል። ካሮትን መመገብ ሜታቦሊዝምን ከፍ ሊያደርግ እናም የስብ ማቃጠልን ይጨምራል። ጥናቶች እንደሚያሳዩትም ብዙ ካሮትን የሚበሉ ሰዎች ዝቅተኛ ቦዲማስ ኢንዴክስ እናም ዝቅተኛ ውፍረት ያላቸው ናቸው። ስለዚህ ካሮትን ብትጠቀሙ እነዚህን አስር ዘርፈ ብዙ የጤና ጥቅሞችን የምታገኙ ይሆናል ማለት ነው። ታዲያ ካሮትን ከመብላት መቆጠብ ያለባቸው ወይም ደግሞ አጠቃቀማቸውን በመጠኑ መጠቀም ያለባቸው ሰዎች ምን አይነት ሰዎች ናቸው የሚለውን ደግሞ ልንቀራችሁ። አንደኛ ለካሮት ወይም ደግሞ ለተዛማጅ እጽዋት ወይም ደግሞ አትክልቶቻው ለምሳሌ እንደ ሴለሪ እናም እንደ ፓርስል ይላሉ አትክልቶች ሃይፐር ሴንሲቲቭ ወይም ደግሞ አለርጂ ያለባቸው ሰዎች ካሮት ሲጠቀሙ ጥንቃቄ ማድረግ ያስፈልጋል ማለት ነው። የአለርጂ ችግር ካለባችሁ ካሮትን መጠቀም የለባችሁም። ሁለተኛ ደግሞ የስኳር በሽታ ያለባቸው ወይም ደግሞ ለከፍተኛ የደም ስኳር የተጋለጡ ሰዎች አጠቃቀማቸውን መመጠን አለባቸው። መጠቀም ይችላሉ፣ ነገር ግን ከልክ በላይ መጠቀም አስፈላጊ አይደለም። ካሮቶች በደም ውስጥ ያለውን የግሉኮስ መጠን ላይ ተጽዕኖ ሊያሳድሩ የሚችሉ ካርቦ ሃይድሬትስ እናም ስኳርን ይይዛሉ ማለት ነው። ከልክ በላይ የምትጠቀሙ ከሆነ የደማችሁን የስኳር መጠን ሊጨምር ይችላል። በጣም ጥንቃቄ ያስፈልጋል። ወይም ደግሞ ሞደሬሽን ኢዝ ኪ ልክ ወይም ደግሞ መጠን ወሳኝ ነው ማለት ነው የስኳር በሽታ ሲኖር። ሶስተኛ ደግሞ እርጉዝ ሴቶች፣ ትልልቅ ሰዎች እናም ትንንሽ ልጆች ወይም የበሽታ መከላከል ስርዓታቸው የተዳከመ ሰዎች በጥሬው ካሮትን መጠቀም የለባቸውም። ጥሬ ካሮት ጎጂ ባክቴሪያዎችን ወይም ደግሞ በሽታ አምጪ ተህዋሲያንን ሊይዝ ስለሚችል ያልበሰለ ካሮት ከመብላት መቆጠብ አለባችሁ ማለት ነው። ካሮትን ምንጊዜም ስታዘጋጁ ወይም ደግሞ ስታበስሉ በሚገባ በደንብ ማጠብና ከቻላችሁ ደግሞ ከላይ ያለውን ቅርፊት በካሮት መፋቂያ ፈቅፍቃችሁ ማስወገድ ይመረጣል ማለት ነው። ምክንያቱም በምርት ሂደት ውስጥ፣ በመጓጓዣ እንዲሁም ደግሞ በንግድ ጊዜ ካሮት ከሰው ወደ ሰው በተለያዩ ሰዎች እጅ ላይ ሊወድቅ ስለሚችል ለባክቴሪያ በጣም ተጋላጭ ስለሆነ ምንጊዜም ካሮትን በምትጠቀሙበት ጊዜ ከላይ ያለውን ፈቅፍቃችሁ በማስወገድ እንዲሁም ደግሞ በሚገባ በማጠብ ካሮትን መጠቀም ትችላላችሁ ማለት ነው። ካሮትን በበርካታ መንገዶች መጠቀም ትችላላችሁ። አብስላችሁ መጠቀም ትችላላችሁ። እንደዚሁም መጠቀም ትችላላችሁ ማለት ነው። በቀጥታ ካሮትን መብላት ትችላላችሁ። ጣፋጭ ስለሆነ ያን ያክል ለመብላት ከባድ አይሆንም ማለት ነው። በተጨማሪም ደግሞ የካሮት ጁስን አዘጋጅታችሁም ካሮትን መጠቀም ትችላላችሁ ማለት ነው። የካሮት ጁስን በምታዘጋጁበት ጊዜ ታዲያ ከልክ በላይ ስኳርን እንዳትጠቀሙ በተለይ የስኳር በሽታ ካለባችሁ ስኳርን ማስወገድ ያስፈልጋል ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው አጠር ያለች የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። ስለ ካሮት የማታውቁትን አዲስ ነገር እንደነገርኳችሁ ተስፋ አደርጋለሁኝ ማለት ነው። ከዚህ ቪዲዮ ጋር በተያያዘ ሀሳብ አስተያየት እንዲሁም ደግሞ ጥያቄ ካላችሁም አስፍሩልኝ በኮመንት ላይ ማለት ነው። ይህንን ጠቃሚ ቪዲዮ ታዲያ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።